እንደ ሴቶችና ማህበራዊ ሴክተር ሰፊ የህብረተሰብ ክፍሎችን የምናገለግል እንደመሆኑ መጠን የኢኮኖሚ እድገቱም የማህበራዊ ልማት እድገትን የሚያሳይ እንደሆነ ነው ማየት የተቻለው። በተለይ ድሃና ተጋላጭ የሆኑ የህብረተሰብ ክፍሎችን በቀጥታም እንደዚሁም ደግሞ በቋሚ ድጋፍ እንዲያገኙ ከማድረግ አኳያ በገጠርም በከተማም ከአንድ ሚሊዮን በላይ የሆኑ ዜጎች በዚህ ዘጠኝ ወር ውስጥ ተጠቃሚ እንዲሆኑ የማህበራዊ አገልግሎቶችን ተጠቃሚ እንዲሆኑ ማድረግ ተችሏል። ከዛም ባለፈ ደግሞ በተለይ የአቅመ ደካማ ቤቶችን ከመገንባት የበጎ ፈቃድ ስራዎችን ከመስራት አኳያ ውጤት የተገኘበት እና የኢኮኖሚ እድገቱ የኑሮ ውድነት ከማረጋገጥ ከማረጋጋት አንጻር ለዜጎች ፋይዳ ያለው ስራ መሰራት መቻሉን የሚያሳይ ነው። ከዚህ በተጨማሪ በተለይ እንደ ሴቶችና ማህበራዊ ጉዳይ የሴቶችን፣ የወጣቶችን፣ የአካል ጉዳተኞችን የኢኮኖሚ ተሳትፎና ተጠቃሚነት ማረጋገጥ አንዱ ትልቁ ስራችን ነው። ከዚህ አንጻር በተለይ የዘላቂ የልማት ግቦችን ከማሳካት አንጻር በኤስዲጂ ፋይፍ ላይ የተቀመጠውን ግብ ከማሳካት አንጻር ኢትዮጵያ ትልቅ ስራ ሰርታለች። ይሄም የስራ ተጾታ እኩልነት ማስፈን ወይም ደግሞ የሴቶችን በኢኮኖሚም በማህበራዊም እንደዚሁም በፖለቲካው ረገድ ተሳታፊ እንዲሆኑ ማስቻል ነው። ከዚህ አንጻር እንግዲህ ሰፊ ስራዎች ተሰርተዋል። በአመራርነት ደረጃ እንዲመጡ የተደረጉ ሴቶች ሽፋንም ከፍ ብሏል። እንደዚሁም ደግሞ በኢኮኖሚም ብንመለከት በቁጠባም በብድርም የተሳተፉ የሴቶች ድርሻ ምጣኔን ከፍ ማድረግ ተችሏል። የወጣቶች የኢኮኖሚ ተጠቃሚነትና የስራ እድል ፈጠራንም ብንመለከት እንደዚሁ ከሶስት ሚሊየን በላይ የስራ እድል የተፈጠረበት እንደዚሁም በቁጠባና ና በወጣቶች የተዘዋዋሪ ፈንድ ተጠቃሚ የሆኑ ወጣቶችን ቁጥር ከፍ ማድረግ ተችሏል። ስለዚህ እነዚህ ትልልቅ ውጤቶች ብለን የምንይዛቸው ናቸው። በማህበራዊም ዘርፍ ስንመለከት በተለይ የስደት ተመላሾችን ስናይ ባለፉት ዘጠኝ ወራት ከ አርባ አራት ሺህ በላይ የሚሆኑ ዜጎች ከተለያዩ ሀገራት ወደ ኢትዮጵያ እንዲመለሱ ማድረግ በተለይ በእስር ቤት ውስጥ በተለያዩ ችግር ውስጥ ሲኖሩ የነበሩ ዜጎችን ለዜጎች ትኩረት የሚሰጥ የዲፕሎማሲ መስመር በመያዝ ወደ ሀገር ቤት እንዲመለሱ እዚህ መጥተው በጊዜያዊ መጠለያ ላይ ደግሞ ድጋፍን እንዲያገኙ የማድረግ ስራ ተሰርቷል። የብቻ አይደለም። የማህበራዊ አገልግሎቶችን በጊዜያዊ መጠለያ ላይ ካገኙ በኋላ ወደ መጡበት አካባቢ እንዲመለሱ የማድረግና የኢኮኖሚም ተጠቃሚ እንዲሆኑ ዘላቂ የሆነ የኢኮኖሚ ልማት ውስጥ እንዲሰማሩ ስልጠናዎች ተሰጥቷቸው እንዲገቡ ተደርጎ በጣም ብዙዎቹ በሀገር ውስጥ ሰርቶ መለወጥ እንደሚቻል ትልቅ ተምሳሌት የሆኑበትና የራሳቸውንም ማህበር ያቋቋሙበት በሀገር ውስጥ ሰርተን እንለወጥ ብለው የራሳቸውን ማህበር አቋቁመው ከመንግስት ጋር ደግሞ ሌሎች ለስደት ተጋላጭ የሆኑ የህብረተሰብ ክፍሎችን ከማስተማር የመከላከል ስራንም ከመስራት አንጻር ሰፊ ስራዎች ተሰርተዋል። ትልቁ ተጠቃሽ የምናደርገው ደግሞ የወጣቶች የበጎ ፈቃድ አገልግሎት ስራዎችን ነው። ለማህበረሰባቸው የዜግነት ግዴታቸውን መወጣት የሚችሉበት አንዱ ትልቁ የበጎ ፈቃድ አገልግሎት ስራ እንደመሆኑ መጠን ከ22 ሚሊዮን በላይ የሚሆኑ ወጣቶች በተለዩላቸው 13 የበጎ ፈቃድ አገልግሎት ስራዎች መስኮች በመሰማራት ወደ 50 ሚሊዮን የሚጠጉ ዜጎችን በአንድም በሌላም ተጠቃሚም ተደራሽ እንዲሆኑም አድርገዋል። ከዚህ ውስጥ እንደ አብነት የምናነሳው የአቅመ ደካማ ቤቶችን መገንባት፣ የደም ልገሳ፣ የትምህርት ቱቶሪያል ክላሶችን መስጠት ማስተማር፣ የትራፊክ ደህንነት አደጋ እንዳይደርስ እና የተለያዩ መስኮች አሉ። በዛ ተሰማርተው ወጣቶች ማህበረሰባቸውን እየጠቀሙ ነው። ስለዚህ ይሄ ትልቅ ስራ ነው ብለን የምንይዘው ነው። ሌላው ከጥቃት ጋር ተያይዞ ጥቃት እንዳይደርስ መከላከልና እንደዚሁም ጥቃት ደርሶ ሲገኝ ደግሞ ለተጎጂዎች የስነ ልቦና ድጋፍም ሌሎች የማህበራዊ አገልግሎቶችንም በመስጠት በዘላቂነት የሚቋቋሙበትን ስራ መስራት ነው። ከዚህ አንጻር እንግዲህ የአንድ ማዕከል አገልግሎት ቁጥሮችን ከፍ ማድረግ ችለናል፣ ተደራሽ መሆን ችለናል። ከዛም አልፎ በተለየ ሴፍ ሃውስስ ወይም ደግሞ እንደ መጠለያ ቦታ ሆኖ ጥቃት የደረሰባቸው ብዙ ጊዜ ከትራውማ የተነሳ ወደ ማህበረሰቡ ቶሎ አይቀላቀሉም። እዛው አገግመው የተለያዩ የሙያ ስልጠናዎችን ወስደው ወደ ሙያ ደግሞ የሚሰማሩበትን መንገድ መፍጠር አንዱ ስለሆነ ከዚህ አንጻር ሪሀብሊቴት የሚያደርጉባቸውን ሴንተሮች ገንብቶ ሰርቪስ መስጠቱ ላይ ትልቅ ስራ እየሰራን ነው። በተለይ ደግሞ ከጎዳና ላይ ያሉ ዜጎችን አንስቶ ደግሞ ሪኢንተግሬት ማድረግ አንዱ ሌላው ትልቁ ስራ ነው እና መደበኛ ህይወት እንዲኖሩ ማስቻል፣ ተመልሰው ወደ ጎዳና እንዳይወጡ ከማድረግ አንጻር ባለፉት ዘጠኝ ወራት ከሰላሳ ሺህ በላይ የሚሆኑ ዜጎች፣ ህጻናት፣ እናቶች፣ አረጋውያን፣ አቅመ ደካሞች ተነስተው አገግመው ደግሞ መደበኛ ህይወት እንዲኖሩ የማስቻል በተለይ ደግሞ አረጋውያን ሲሆኑ በአገልግሎት መስጫ ተቋማት ውስጥ ሆነው እድሜያቸውን በዛ የሚያሳልፉበት ካልሆነም ደግሞ ወደ ማህበረሰቡ ገብተው ማህበረሰቡ ይዟቸው እንዲቀጥል የማድረግ ስራዎችን ሰፊ ስራዎች ሰርተናል። ትልቁ ደግሞ በማህበራዊ አገልግሎት ላይ በተለይ ተረጅነት አስተሳሰብን መቅረፍ ትልቁ ስራ ነው። እንደምናየው በአንድም በሌላም የምንሰራቸው ከፓርትነሮች ጋር ስራዎች ትልልቅ ቢኖሩም በራስ አቅም ደግሞ ማህበረሰብን መደገፍ የድሮም የቆየ ባህላዊ እሴታችንም ነው፣ ማህበራዊ እሴታችንም ነው። ያንን ደግሞ ማስቀጠል ተገቢ ስለሚሆን የማህበረሰብ ጥምረት አገልግሎት ብለን በየቀበሌው እንዲቋቋሙና እየቆጠቡ ተጋላጭ እና ደሃ የሆኑ የህብረተሰብ ክፍሎችን እንዲደግፉ የማስቻል ስራዎች ስንሰራ ቆይተናል። በዚህም ወደ ከአንድ መቶ ሰላሳ አራት ሺ በላይ የሆኑ እንግዲህ ወገኖቻችን እንዲደገፉ ማድረግ ችለናል። የአመቱ መጨረሻ ላይ እንግዲህ ትልቅ ውጤት እናመጣለን ብለን እናስባለን። በተለይ በዘንድሮ አመት በሴቶችን በኢኮኖሚ ከማብቃት አንጻር ሰፊ ስራዎች ሰርተናል። ባለፈውም የማርች ኤትን አስታከን ከአዳራሽ ወጥቶ እታች ድረስ ወርዶ የመደገፍ ስራዎችን የሴቶች የልማት ህብረቶችን ማጠናከር፣ ምክንያቱም የሴቶች የልማት ህብረት ለብዙ ማህበራዊ ችግሮች ቁልፍ መፍቻ ነው ብለን ነው የምናምነው። ሴቶች በኢኮኖሚ ተጠቃሚ ሲሆኑ ከማህበረሰባቸው ለራሳቸው ብቻ ሳይሆን ማህበረሰባቸውንም ይዘው መውጣት ይችላሉና ይህ ጠንካራ ስራ በዓመቱ መጨረሻ ውጤታማ ስራ ይሆናል ብለን የምንጠብቀው ነው። የህጻናት መብትና ደህንነትን ከማስጠበቅ አኳያም ትልቅ የዲጂታል ሲስተም ዘርግተናል። ህጻናት ጥቃት ሲደርስባቸው በቀጥታ ሬጂስተር የሚደረጉበት ምን አይነት አገልግሎት እንደተሰጣቸው ከህክምና አገልግሎት ጀምሮ የህግ አገልግሎቶችን ጨምሮ በዲጂታል ሲስተም የምናይበት እስከ ቀበሌ ድረስ የወረደ ስርዓት ዘርግተናል። ይሄ ስርዓት ምንድን ነው የሚያደርገው? ምን ያህል የህጻናት ኬዞች አሉን፣ ምን ያህሎቹ ተፈተዋል፣ ምን ያህሎቹ በሂደት ላይ ናቸው፣ ያልተጠናቀቁ ካሉ ደግሞ እንድናጠናቀቅ የሚረዳን የህፃናት መረጃ አያያዝ ስርአት ዲጂታላይዝ ማድረጋችን ትልቅ ብዙ ችግሮች በህፃናት ዙሪያ ላይ የሚከሰቱ ኢሰብአዊ የሆኑ ድርጊቶችን ወይም የመብት ጥሰቶችን በአግባቡ እንድንከታተል ይደግፈናል ብለን እናስባለን። አንዱ ሌላው ትልቁ በአመቱ መጨረሻም ይሳካልናል ብለን የጀመርነው ስራ የሶሻል ሬጂስትሪ ሲስተም ነው። በተለያዩ መንገድ ሰዎች ድጋፍ የድጋፍ አገልግሎቶችን ያገኛሉ። አንድ ሰው ተደጋጋሚ ድጋፍ ሊያገኝ ይችላል። ሌላው ደግሞ ላያገኝ ይችላል። እንደዛ አይነት ክፍተቶች እንዳይፈጠሩ በተለይ በገጠርም በከተማም ሴፍትኔት ፕሮግራም ተጠቃሚ የሆኑ ዜጎችን ተደራሽ ከማድረግ አንጻር የተለያዩ ማህበራዊ ድጋፎች የምንሰጣቸውን ተደራሽ ከማድረግ አንጻር ይሄ የዲጂታል ሲስተም ትልቁን ስራ ይሰራልናል ብለን እናምናለን። አሁን ባደረግነው ከዲጂታል አይዲ ጋር ከፋይዳም ጋር የተገናኘ እንዲሆን እንደዚሁም ደግሞ ከህንድ የቴክኖሎጂ ኢንስቲትዩት ባገኘነው ድጋፍ ወደ 144 ሺህ በላይ የሚሆኑ ዜጎች በዚህ ሲስተም ውስጥ ሪጂስተር እንዲደረጉ አድርገናል። ስለዚህ አንድ ግለሰብ አንድ ሆኖ የማህበራዊ አገልግሎት ተጠቃሚም ሲሆን ተደራራቢ እንዳይሆንም እንዳይዘለልም፣ ደህና ተጋላጭ የሆኑ የህብረተሰብ ክፍሎችንም ለመድረስ በሚያመች መንገድ የተሰራ ስለሆነ ይሄም በዓመቱ መጨረሻ ትልቅ ግብ አድርገን የምንጠብቀው ነው ብዬ አምናለሁ። አሁን የተጀመሩት ውጤቶች ያገኘንባቸውን ደግሞ የበለጠ ውጤታማ ስራ አድርገን የምንቀጥል ይሆናል።